ለዕለቱ አልቀድር የሚጠበቅበት ሰዎች በይቅርታና በንስሓ ራህመዳንን የሚጾምበት ወቅት ስለሆነ ያቺ ምሽት መጅሊስ በእፎይ ጉዳይ ላይ ምን አድርጓል የሚለውን እውነታውን እነግራችኋለሁ። አና አና ሙሐመደን መሐመደን ረሱሉላህ በኦሮሚያ ክልል ጅማ ዞን ጋቲራ የሚባለው አካባቢ እስልምናን የተቀበሉ ቤተሰቦች ለምን እስልምናን ተቀበላችሁ በሚል ጴንጤዎች በተደጋጋሚ ድብደባ አድርሰውባቸዋል። አህን ወላሂ፣ እጅግ በጣም ያሳዝናል። ለምን ይህ ውድ ጊዜ ይህ የተገኘ እድል ተመልሶ መምጣቱ እናቅም። ለአለም ሙስሊሞች እንዲዳረስ አድርጉልኝ፣ ለአላህ ስትሉም ሙስሊም ወንድምና እህቶቼ

እንመለከታለን ለዚህ ቻናል አዲስ ኩና ሰብስክራይብ በማድረግ ነራች አንኩም ለክ ለክ ያርጋችሁ ሐሳብና ስለታችሁ እንስታችሁ እስከ ፕሮግራማችን። ያ ጀማዓ ዛሬ ነው፣ በጣም እየሄደ ነው። አላህ ይቀበልን። ሌሊተል ቀድርን በሙሉ ምናስመር አላህ ያድርገን ረመዳን ጾሙ። በዚህ ዙሪያ ደግሞ ዙሪያ ዶክተር አብይ ደግሞ በኦሮሚያ ክልል እየተፈጸመ ያለ ግፍ ሙስሊሞችን እየደበደቡ ያለበት ሁኔታ ነው። እሱንም በጋራ እንመለከታለን እንዲሁም ደግሞ በእፎይ ዙሪያ መጅሊስ ምን አለ፣ ምን እየሰራ ነው፣ ምን እያደረገ ነው የሚለውን በጋራ እንመለከታለን። እንሻአላህ እስካሁን ድረስ አልተያዘም፣ ካለበት ግን ሁላችንም ልናጋልጥ ይገባል። እንሻአላህ በቅርቡ ካለበት ከተደበቀበት ጉድጓድ ወጥቶ ለህግ እንደሚቀርብ እንሻአላ ተስፋ እናደርጋለን። አሁንም ባለን ሶሻል ሚዲያ ሙስሊሞች እንግዲህ ልንጠነክር ይገባል። ዝም ዝም ልንል አይገባም፣ ምክንያቱም ይረሳሳል። ይሄ ነገር ደግሞ በነቢያችን ሰለላሁ ዐለይሂ ወሰለም መጥቶ ቀልድ የለም ማለት ነው። እንሻአላህ እንዲሁም ደግሞ አላሁ አክበር የሚያስደስት መረ ይፈርጃለ ወደ እስልምና አሁንም ድረስ እየጎረፉ ነው። በጀማ ሁሉ እየሰለሙ ነው። ሁሱ ከሚያሰልማቸው ውጭ ማለት ነው። በጣም የሚያስደስት ነገር ነው። ሌሎች እምነት ተከታዮች ሙስሊሞችን በጠሉ ቁጥር ሰዎች ስለሙስሊሞች ሙስሊሞች ለማወቅ ይጓጓሉ። ባወቁ ባነበቡ ቁጥር ደግሞ ወላሂ ወደ እስልምና ይቀላቅላሉ። አላሁ አክበር። ለማንኛውም ለሁላችሁም አላህ ሄዲ ያስጣችሁ ለማለት ወዳለው ከዚህ ጋር የተለያዩ ቪዲዮዎች አሉ። እነሱም በጋራ እንመለከታል ኢንሻላህ አላብዛባችሁ፣ ቀጥታ ወደ ቪዲዮ አለፍኩላችሁ። አና ሙሐመድን ረሱሉላ ወአና ኢሳ አብዱላህ ረሱሉ ለአለም ሙስሊሞች እንዲዳረስ አድርጉልኝ። ለአላህ ስትሉ ሙስሊም ወንድምና እህቶቼ ይህንን ቪዲዮ አለም ላይ ላሉ ሙስሊሞች ሁሉ አዳርሱልኝ። እንደሚታወቀው ወቅቱ የረመዳን ወቅት እናም ጊዜው ደግሞ ለይለተል ቀድር የሚጠበቅበት ወቅት ነው። እናም በእነዚህ አስር ቀናቶች ለይለተል ቀድር የወፈቀው ሰው ያለፈው ወንጀሉ ሁሉ የሚማርበት፣ የሚፈልገውን ነገር ሁሉ ጠይቆ የሚያገኝባት የሆነች ለይለቱል ቀድር የሚከሰትባቸው ቀናቶች ላይ ነው ያለነው። ለአላህ ስትሉ ለአላህ ስትሉ ለፈጠራችሁ ለሆነው ጌታ ስትሉም፣ በሰላታችሁ አትርሱኝ፣ በዱዓችሁ አትርሱኝ። በጣም ቁጥር የማል ዘልቃቸው አውርቼ የማላወቃቸው ብዙ ሀጃዎች አሉብኝ። በጣም ብዙ ሀጃዎች አሉብኝ። እናንት ሙእሚን ወንድም እና እህቶቼ ለአላህ ስትሉ በዱዋችሁ አትርሱኝ። እናም ይህ ቪዲዮ ብዙ ሰዎች ጋር እንዲዳረስ የበኩላችሁን አስተዋጽኦ አድርጉልኝ፣ የማን ዱዓ መቅቡልነት እንዳለው አይታወቅምና ምናልባት አንተ ወንድሜ ባደረክልኝ ዱዓ ሰበብ ሀጃዎቼ ሁሉ ሊሳኩ ይችላሉ። አንቺ ሄቴ ባደረግሽልኝ ዱዓ ሰበብ ሀጃዎቼ ሁሉ ሊስተካከሉ ይችላሉ። እናም አደራችሁ፣ አደራችሁ፣ አደራችሁ ለአላህ ስትሉ በዱዓችሁ አትርሱኝ። በደንብ ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጋችሁ ለዓለም ሙስሊሞች እንዲዳረስ አድርጉልኝ። በኦሮሚያ ክልል ጅማ ዞን ጋቴራ የሚባለው አካባቢ እስልምናን የተቀበሉ ቤተሰቦች ለምን እስልምናን ተቀበላችሁ በሚል ጴንጤዎች በተደጋጋሚ ድብደባ አድርሰውባቸዋል። የመረጃው ምንጭ ሀሩን ሚዲያ ነው። ኦሮሚያ ክልል ላይ ሰዎች ጴንጤ መሆን እንጂ ሙስሊም መሆን የተጠላ የሆነበት ትልቁ ምክንያት የጴንጤ ኦሮሞ ስለሆነ የመንግስት ስልጣን ላይ ያለው አብዛኛው ህዝብ ጴንጤ መሆን አለበት የሚል አይዲዮሎጂ አስተሳሰብ ስላላቸው ነው። ጅማ ዞን ጋቴራ ቀበሌ ላይ ለምን እስልምናን ተቀበላችሁ ብለው ሲያሳድዷቸው ሲደበድቧቸው የነበሩበት ትልቁ ምክንያት ምንድን ነው? የፕሮቴስታንት ሚሽነሪ በሀገራችን በተለይም ኦሮሚያ ክልል ላይ የሆነ ቀበሌ የሆነ ወረዳ የሆነ ዞን ላይ ሙስሊሙ በዛ የሚልበት አካባቢ ላይ አንድ ሆዳም በጥቅማጥቅም ይገዛሉ ከገዙ በኋላ ያ ሰው ጴንጤ ነው ተብሎ ይወራል። እዛ አካባቢ ጴንጤ ነው ተብሎ ከተወራ ሰው ግር ብሎ ጴንጤ እንዲሆን ስለሚፈልጉ ማለት ነው። እና እነሱ ጴንጤ ማድረግ የሚፈልጉበት ቀበሌ ወይም ዞን ወይም ወረዳ ላይ ሰዎች መስለም ከፈለጉ የእነሱን ስራ ቀለበሱባቸው። ስለዚህ እነዚህ ሰዎች ለምን ስልምን ተቀብላላችሁ እያሉ ማሳደድ፣ መደብደብ፣ መውጫ መግቢያ መሰጣት። ሰው ጴንጤ ሲሆን እንጂ የሚፈልገው ሙስሊም ሲሆን አይፈልግም። እነዚህ ሰዎች ሙስሊም ከሆኑ ሌሎችም ወደ እስልምና ሊገቡ ነዋ። ምክንያቱም የእነሱ ስራ ነው የሆነ አካባቢ ላይ ሄደው አክሌ እኮ ጴንጤ ጴንጤ የሆነ ተብለው ተብሎ ፕሮፓጋንዳ እንዲወራ ያደርጋሉ። በፕሮፓጋንዳ በጥቅማጥቅሙ፣ በስንዴው፣ በዘይቱ ሰው ግር ብሎ ጴንጤ እንዲሆን እንደሚፈልጉት ሁሉ የሆነ አካባቢ ሰው ነቅቶ ሙስሊም መሆን ሲጀምር እነዚህ ነዚህ ሰዎች ምን አግኝተው ነው የሰለሙት የሚል ነገር ከመጣ እነሱ ሊዋረዱ ነው። ስለዚህ ውርደታቸውን በጉልበት ነው ማስቀመጥ እየፈለጉት ማለት ነው። እኛ ሳዝናል ጴንጦችዬ ለክፉም ለደጉም መጽሐፍ ቅዱስን እያነበባችሁ ይሁን፣ እንጂ በጉልበት የሚሆን ነገር የለም። በዚህ ጊዜ የሀገራችን ጴንጦች በጣም ቀብጣችኋል። በተለይ የኦሮሞ ጴንጤ ጥጋቡን እየቻል ነው አይደለም። ሰው በሚያነብበት ክፍለ ዘመን በስንዴ በዱቄት በጥቅማጠቅም አልቻል ሲል ደግሞ በድንጋይ መወርወር ፕሮቴስታንት ማስፋፋት ጀመራችሁ። ከእንደ ባለስልጣኖቻችሁ መጽሐፍ ቅዱሱን አንብቡት፣ በግድ የሚሆን ነገር የለም። የንባብ ዘመን ነው። ዘመኑ አንኛው ክለ ዘመን ነው። እመን እንጂ አትፍራ። ኢየሱስ ፈጣሪ ነው ሲባል ህዝብ ፈጣሪ ነው የሚል መስሏችሁ ከሆነ ተሳስታችኋል። እያንዳንዷን አንቀስ ሄዶ ያንባል። መጽሐፍ ቅዱስም ኢየሱስ ክርስቶስ የድንግል ማርያምን ማኅፀን የከፈተ ወንድ ልጅ እንጂ አምልኮት የሚገባው ፈጣሪ አይደለም። ሐዋርያት ኢየሱስ ክርስቶስን አላመለኩትም። ያልተመለከ ፈጣሪ ደግሞ አምላክ አይደለም። በደርቁ ፈጣሪ ነው እግዚአብሔር ነው አምላክ ነው አያስኬድም። ፈጣሪ ነው፣ እግዚአብሔር ነው፣ አምላክ ነው ካላችሁ እስኪ ተመልኩ አሉ ነው ሲጀመር እንደዚህ አይነት ጥያቄ መቼ ታውቁና፣ አንበቡት፣ አንበቡት ስንዴና ዱቄቱን አቁሙትና፣ ለነገሩ ስንዴና ዘይቱ እኮ የዩኤስ አይዲ እርዳታ እኮ ቆሟል። አሁን የኢትዮጵያ መንግስት ዩኤስ አይዲ ያቆምበትን እርዳታ ከህዝቡ ለማተካካት እየሞከረ ነው። ከአሁን በኋላ ኢትዮጵያ ውስጥ የሚረዱ ጥቅማ ጥቅሞች የህዝቡ፣ የመንግስት ነው። የአሜሪካ የሚሽነሪ የፕሮቴስታንት፣ የኤቫንጀሊካን እርዳታ አይደለም። እኛ ጴንጤንን እየረዳ ነው እያላችሁ መስቀል እያንጠለጠላችሁ ሀገር ለሀገር በየቀበሌ በየሀገሩ እንዳትሄዱ። ይህን ይመስላል። በሌላ ጊዜ እመለሳለሁ። ለዕለቱል ቀድር የሚጠበቅበት ሰዎች በይቅርታና በንስሐ ራመዳንን የሚጾምበት ወቅት ስለሆነ ያቺ ምሽት አንዷ እለት በሚገባው ልክ ድዋ እያደረገ ያደረሰው ከ83 ዓመት በላይ ድዋ እንዳደረገ ጀዛ የሚያገኝበት ስለሆነ በዚህ አስደናቂ የአሹራ ምዕራፍ ውስጥ በመገናኘታችን ድርብ ደስታ የተሰማኝ መሆኑን ልገልጽላችሁ እፈልጋለሁ። መጅሊስ በእፎይ ጉዳይ ላይ ምን አድርጓል የሚለውን እውነታውን ሆነ እነግራችኋለሁ። አካውንቱ ግን በደንብ ኮፒኒንግ መደረግ አለበት። ያጀማዕት እዚህ ጋር እፎይ የሚባለው ግለሰብ ላይ መጅሊሳችን ምን አድርጓል የሚለውን እውነታውን ልንገራችሁ። መጅሊስ ሀይቀትን በዚህ ጉዳይ ላይ ብዙ እንተችዋለን። መጅሊስን በዚህ ጉዳይ ላይ ግን መጅሊስ ማድረግ ያለበትን ሁሉ አድርጓል ብዬ ነው እኔ ባለኝ መረጃ ማለት ነው። ነገር ግን ይህን አድርጓል ማለቴ በህግ በኩል ማድረግ ያለበትን ክስ መመስረት፣ ምስክሮችን ማዘጋጀት፣ የቪዲዮ ማስረጃዎችን ሌሎችንም አጠናቅሮ ልቅም አድርጎ አስገብቷል። ወደ ተግባር ማውረድ የፌዴራል ወይንም የህግ አካላት ነው ከዛ በዘለለስ ይህ ነገር ተፈጻሚ ካልሆነ መጅሊስ እጁን አጣጥፎ መቀመጥ አለበት ወይ? የለበትም። ቀጣይ የትግል አቅጣጫዎችን ማስቀመጥ መቻል አለበት። ተግባባን አይደለ? ክስ መመስረት፣ ክሱ ተቀባይነት ወይንም በቸለተኝነት በንቀት የሚታለፍ ከሆነ መጅሊስ ሙስሊሙን ማህበረሰብ አስተባብሮ ሌላ ራሱ የሚያስከብርበትን ሰላማዊና አስፈሪ የሆነ ትግል አቅጣጫ ማስቀመጥ አለበት፣ እጁን አጣጥፎ መቀመጥ የለበትም።

አንተ ያ ሸይክ እርሶም እኛም በሰብር እየመከሩን ምን ነካዎት? ብሎ ያሏቸው ጊዜ፣ ላ አብኪ ሊመውቲ ኡሚ በመሞቱ አማካይነት አይደለም እያለቀስኩ ያለሁት።

እጅግ በጣም ያሳዝናል። ለምን ይህ ውድ ጊዜ ይህ የተገኘ እድል ተመልሶ መምጣቱ ለናቅም። ስንት ወንድሞቻችን ረመን ከገባ አላጣንም እንዴ! የዚሁ መስጊዳችን ጀማ የሆነ ወንድም እኮ ሸኝተናል። አረ፣ ሰኞ ጠዋት ከሲቡ በኋላ ተመልሼ ተኝቼ ስነሳ እዚህ አሳዛኝ ዜና ነው የሰማሁት። ህይወትን እንድትጠላ የሚያደርግ ነገር ማለት ነው። ምን ዘናጋበት ወቅት ላይ አይደለንም ያለ ነው። ብዙዎቻችሁ ያው ሸኝታችኋል። ይህ ወንድማችን እሁድ ማታ ሰፈር ላይ አንድ ዌራ መስጂድ፣ ዘይዲ መስጂድ ወይም ሰልማን አልፋሪሲ መስጂድ አፍጥሩ ከወንድሞቹ ከቤተሰቡ ከልጆቹ ጋር ሁሌ ረመባን እዚህ መስጅድ ነው የሚሰግደው። እዚህ ኋላ ካሉት ከምሰሶዎች ውስጥ አንዱ ስር ከጓደኞቹ ጋር ይቀመጣል። ተራዊህ መጥቶ እዚህ ሰግዶ አብሮ ቁጭ ብሎ ይዞ የመጡትን ማኪያቶ፣ ሻይ ጠጥቶ በነሻጣ ሰላት እሻ፣ ጁማ፣ ተራዊህ ሰግዶ በሰላም ነው ወደ ቤቱ የሄደው። ጠዋት ግን አልተነሳም።

ዛሊከ ማ ኩንተ ሚን ተት ሸሻ የነበረው ሞት ው መጣ የት መታመልት ባሮቹ እንዳይሰቃዩ አላህ ሲፈልግ ቀስ ብሎ ቤተሰብ እንዳይሰቃይ እሱም ሳይሰቃይ ይወስደዋል። መቃብር አካባቢ ከሚሰሩ ሰዎች የሰማሁት ደግሞ በጣም የሚያሳዝን እንደዚሁ ወደ አስራ ሰባት ሰዎች ናቸው እስከ ረመዳን አምስት ድረስ የቀበርነው አሉ። ዘጠኙ ድንገተኛ ሞት ነው አሉ። ምንም ሳይታማ አናውቅም። ኢዘን ረመዳን ውስጥ ካልቶበት ካላለቀስን ወደ አላህ ካልተመለስን በጥፋታችን ካልተጸጸትን አላህን ካልተማጸንን መቼ ነው መቼ ነው ቀልባችን ትንሽ እንደው ደንግጣ ወደ አላህ የምትመለሰው መቼ ነው ቀልብ የምንገዛ አቅል የምንገዛ ነፍስያችን አይ ረመዳን ቢያልፍም ሌላ ረመዳን ይመጣል ማን ይህንንማ ብናውቅ ኖሮ ይህማ መልካም አልነበረ እንደ አናቅም እኮ

ብዙ ዓመት በትዳር ቁጭ ብሎ ልጅ ያጣውን ያ አላህ አላህ ልጅ ለግሰው ዘከሪያን እንደለገሰው ያ አላህ እናንተንም አላህ ይለግሳችሁ። ጭንቀታችንን አላህ ያስወግድልን። ፊሊስጤም ያሉት ወንድሞቻችን አላህ ነጃ ይበላቸው፣ አላህ ነጃ ይበላቸው። እንደ የፈረሰባቸውን ቤታቸውን ያ ማራ አላህ ያርግላቸው። እዚህ በዱንያ ላይ የሚካሱ አላህ ያድርጋቸው። በታሪክ ያሁዳዎች ያኒ ታሪክን ያስተማረን ቃል ሲያፈርሱ ነው። እንደው ወንድሞቻችን በየትኛውም ሁኔታ በየትኛውም አጋጣሚ የበላይነቱን ለነሱ አላህ ያድርገው። ሶሪያ ያሉትም የአላህ ድል አላህ ለነሱ አላህ ያድርግላቸው፣ ድል አላህ ለነሱ አላህ ያድርግላቸው። አክሱም ያሉትን እህቶቻችን ወንድሞቻችን አላህ ይሆናቸው። መቅበሪያው ርቋቸዋል፣ ቅርብ አላህ ያርግላቸው።